ሰላም የሀሁዞን ተከታታዮቻችን፣ እንዴት ከረማችሁ? እንዴት ናችሁ? ይህ ሀሁዞን ዶትኮም የተሰኘ ሳምንታዊ የገበያ ዳሰሳ ፕሮግራማችን ነው። በዚህ የገበያ ዳሰሳ ፕሮግራማችን በአዲስ አበባ የሚገኙ ምርትና አገልግሎቶች ምን ይመስላሉ የሚለውን የምንዳሰስበት ለእናንተ የምናቀርብላችሁ ነው። በዛሬ ፕሮግራማችንም በአዲስ አበባ ወቅቱ እንደመሆኑ የሌሎ ገበያ ምን ይመስላል የሚለውን እናስቃኛቸዋለን። አብራችሁ ይቆዩ። ተመልካቾቻችን ዛሬ የምንገኘው እንገኛለን ክሪስቲ ብራይዳል እና አይቨንት ነው። በዚህ ቤት ያሉት የቬሎ አይነት ወጥ ምን ይመስላሉ የሚለውን አሁን እናስጎበኛቸዋለን። ከኛ ጋር ቆዩ። ሰላም፣ ሰላም እንዴት ነሽ? እንግዲህ ዛሬ በቤታችሁ ተገኝተን ክሪስቲ እ ስሜ ቤርሳቤ ብርሀኑ የክርስቲ ብርሀን ኢቨንት ማናጀር። የተለያዩ ቤሎችን ነው። ቡፍ ይላል እና ብዙ ጊዜ ሰዎች ከቤታቸው ለጠዋት መውጫ እና የመስክ ላይ በደንብ ይጠቀሙታል እና እጁም ሰዎች ይወዱታል። አሁን ለምሳሌ ከብት ማልበስ የማይፈልግ ሰው ይጠቀማል። በደንብ አሁ ፊት ለፊቱ ጋርም ደፈን ያለ ስለሆነ ከፊት ለፊቱ መጀምሉ መሆኑን ሰዎች ይወዱታል። እንዴት ነው ሳይዙስ? መካከለኛ ነው ወይስ ለፋሚ ነው? ለቀጭ መሳይ አይ አሪፍ ነው፣ ለሁሉም ይሆናል። ግን ትንሽ መካከለኛ እጥነት ላላቸው ፊት ያደርጋል። ይቺ ቅድም እንዳየናት ሲንደሬላ ናት። ግን ከዛኛው ትንሽ ለየት ያደረገው በደንብ ቡፍ ይላል፣ በደንብ ለቀቅ ያለ ነው እና ይህ ለመስክም ለሰርግም፣ ለሁሉም ይሆናል። በእርግጥ ግን በደንብ ቡፍ ስለሚል ፕሪንሰስ ሉክ አለው እና ለፎቶሹት ይበልጥ ያምራል እና ትንሽ ለየት ያደርጋት ደግሞ ይቺ ከዛችኛዋ እጀ ጉርድ መሆኗ ደግሞ እጀ ሙሉ ለማይፈልግ ሰው እንደ አማራጭ መሆን ይችላል ማለት ነው። ይሄ ከለሩም ደግሞ ለየት ያለ ነው። ሻምፓኝ ከለር የሚባል አዲስ ነው ይሄኛው አሁን ላይ ተፈላጊ ናቸው። ሻምፓኝ ነው ተፈላጊ ነው። አንዳንድ ሰው ነጭ ማይፈልጋለ ከለሩንም ደግሞ ማይፈልግ ስላለ ይሄኛው መሀል ላይ ነው፣ ሁሉንም ያማክላል። ወይም እስካሁን ካየናቸው ቬሎች ለየት ትላለችና ለየት ያለችበት ምክንያት ምንድን ነው? ምድናት ስ በደንብ አብራሪ ል ይች ደግሞ የቤታችን በጣም የምታምረው መርሜድ ናት። እንደምታየት እስካሁን ካየናቸው የተለየች ናት። እጀም ሀፍ ነው። እጀሙሉ ግን አላት። እንደዚህ የሚገባ አላት እና ለሁሉም ፕሮግራሞች ትሆናለች በደንብ። እጀሙን አሁን ለምሳሌ እጀሙሉ ለሚፈልግ ሰው በጀሙ አልጓት ይጠቀማል። ጀሙ ማድረግ ይቻል። እንደዚህ ሀፍ ሆነ ጀም ማድረግ ይቻል። በረዶ እንደዚህ በጣም ተምራለች። እንዴት ለመስክ የሚጠቀሟታል ወይስ ለስቱዲዮ የሚጠቀሟታል? ለመስክር መስጧታል። ግን ለሁሉም ፕሮግራም አሪፍ ናትች። ቤት ውስጥ ያሉት ሌሎች የሳይዝ አይነታቸው ነገር እንደምታየው ያሉት ቬሎዎች አብዛኞቹ ለሁሉም የሚሆኑ ናቸው። ትንሽ ደግሞ የሚጠበብ ምናምን ነገር ካለ እዚሁ ማስተካከል ይችላል። ራሳችን አስተካክለን ይሰጣቸዋል። ቅድም ያልኩሽ እጇ እንግዲህ ይችናት እንደዚህ መግባት ይችላል እና በጣም አሪፍ ቬሎ ናት። ይችኛው አየሽ እንኳን ይቀይረዋል በደንብ ሁለቱም ሰር መልበስ ይችላል። እንደዚህ መሆን ይችላል። እንደዚህም ተደርጎ ሲደረግ አሪፍ ነው። አግባቡም ናት። እጇ እዚህ ጋር እንዳልኩሽ እችኛ ደግሞ በጣም የምታምር ኤሌጋንት ሆነሽ ዲታቸብል ቬሎአችን ናት። እዚህ ጋር እንደምታይ ባዶ ነው፣ ግን እዛ ጋ የወገብ ላይ የሚቀጠላለው ነው። በደንብ ተጎታች የሆነ ነው። ወደ አዳራሽ ስትጋባይ ሆና አድጋ ገብታ መሃል ላይ አለቃ ለኬክ መቁረስና ለፈርስት ዳንስ ትሆናለች። እንደዚህ በባዶ ማለት ነው። ሁለት ዱክ ይኖራታል ማለት ነው ባንድ ኮስቲ ማለትሪሽ እንደዚህ በጋዶ በደንብ ለአኒቨርሳሪ ይሆናል። እንደዚህም ካረገችበት ምንም አናረግም። በርግጥ ግን እንደዚህ ሆኖ ለአኒቨርሳሪ አሪፍ ነው። ችኛ ደግሞ ሌላኛው ሲምበሌ ሌላችን ናት። እንደዚህ እንደምታዩ ሲምፕል ናት። እዚህ ጋር ያለው እንትኖቹ ተቾቹ በደንብ ደስ ይላል። ለሰርግ መውጫ ለጠዋትን አሪፍ ናት፣ በጣም ከሌሎቹ ሲምፕል ተሻላት ሲምፕል ተቻላት። እቺ እንደምታዩት እዚህ ጋር ያለው ዲቴል በጣም ቆንጆ ነው። እዚህ ጋር አይረብሽም ዝም ያለ ነው። እቺኛው እንዴት ላዳርሽ መግቢያ ናት ወይስ ለፎቶ ናት? ለሁሉም ነው ለሁሉም ነው አዎ

ምታያቸው ቀሚሶች ደግሞ በፒክኒክ ለፒክኒክ መውጫ የሚሆኑ ቀሚሶች ናቸው። አሪፍ አሪፍ ቀሚሶች ናቸው። ሌላ በተጨማሪ ደግሞ ለሙሽሮች ለመልሳቸው ወይ ለፕሮግራማቸው ጥበብ አዘብ እንሰራላቸዋለን ማለት ነው። ስለዚህ ክርስቲ ብራይዳል ነው ማለት ነው ነገር እራሳቸውን ዲዛይን ይዘው መጥተው በፈለጉት ጊዜ እንሰራባቸዋለን በተጨማሪ ክርስቲ ብራዳ ላይ እንደበንት ስር ዊዲን ኮርዲኔት ማድረግን አገልግሎት እንሰጣለን። የማለት ሙሽሪት ሰርጓን ፕላን ባደረገችው ፕሮግራሟን እኛ ገዛልን ትመጣና የምታስበውን ነገር ፎርም አለ እኛ ጋር እሱን ፎርም ትሞላለች። ከዛ በዛ መሰረት ፎርም ውስጥ የሜካፕ፣ የጸጉር፣ የጥፍር፣ የአዳራሽ፣ የዲኮር፣ የመስክ ፎቶ ቦታ መነሻ ሪኮመንድ እናደረጋለን። እንዲሁም አፖይንትመንቶችን እኛ እናስዝላታለን ማለት ነው። ስለዚህ ሙሽሮች ሁሉም በአንድ ነው የሚያገኙት ይላሉ ማለት ነው። ስለመጣችሁ እናመሰግናለን ክርስቲ በበል እንዲቨንት ስንገኘ በሊቦስ ሪያሊቲ ፕላዛ ሶስተኛ ፎቅ ሶስት አስራ ስድስት ሲሆን በስልክ ቁጥራችን ዜሮ ዘጠኝ ሀምሳ ስድስት ሀያ ሁለት ሀያ ሀያ ሁለት ያገኙናል። እንዲሁም በተጨማሪ በሶሻል ሚዲያዎቻችን ቲክቶክ እና ኢንስታግራም ፔጅ ላይ ያገኙናል ቻችን የዛሬው የገበያ ዳሰሳ ፕሮግራማችን ይህን ሊመስል ነበር። ይህ ፕሮግራም ሀሁዞን ዶት ኮም ከአደር ዩቲዩብ ጋር በጋራ በመሆን ነበር ያቀረበላችሁ። በቀጣይ ደግሞ እንደነዚህ አይነት የገበያ ዳሰሳ ፕሮግራማችን ለማግኘት ሀሁዞን ዶት ኮም ብላችሁ ድረገጻችንን ቼክ ማድረግ ትችላላችሁ። እንዲሁም በቲክቶክ እና በፌስቡክ አካውንታችን ማግኘት ትችላላችሁ። ስለምትከታተሉን እናመሰግናለን። ጤና ይስጥልን።